እስኪ ለማተባችን ለክራችን ለመስቀላችን ተገዥ እንሁን። ይህን መስቀል ይህን መስቀል አስረን የምንዋሽ ከሆነ የክርስቶስን የከፈለልን ዋጋ እንደ መካድ ይቆጠራል። ይህን መስቀል አስረን ክርስቶስንም ሰውንም ብንዋሽ የተሰቀለልንን ክርስቶስ ለኛ ስል መከራ የተቀበለልን ክርስቶስ እንደ መክዳት ይቆጠራል። ይህን መስቀል አስረን ለዚህ መስቀል ተገዢ ካልሆን መጾማችን፣ መጸለያችን፣ መንበርከካችን፣ እምነታችን ምን ይሰራልናል? ምንስ ይጠቅመናል? ብንጾም ውሸታም ከሆን ጾም ምን ይሰራልናል? ብናስቀድስ ውሸታም ከሆን፣ ቀጣፊ ከሆን፣ ሙሰኛ ከሆን ማስቀድሱ ምን ይሰራልናል? ለማተባችንና ለእምነታችን ለክርስቶስ ታማኝ ካልሆነ ይህም መስቀል አስረን ክርስቲያን ተብለን የምንሰርቅበት ሙስና የምንሰበስብበት የምናጨረብርበት ከሆነ መስቀሉን በጥሰጥሃለው ምን ይሰራልሃል? የተሰጠህን ስልጣን የተሰጠህን ክነት የተሰጠህን ማዕረግ የተሰጠህን ክብር እንደ ወንጌሉ ትእዛዝ እንደ ክርስቶስ ትእዛዝ ተግባር ላይ ካላዋልከው ክነቱ ምን ይሰራልሃል? መስቀሉ ምን ይሰራልሃል? ማተቡ ምን ይሰራልሃል? ኦርቶዶክስ መባሉ ምን ይሰራልሃል ዋጋ ካላገኘህበት መንግስተ ሰማያትን የምትወርስበት ካልሆነ ገነትን የምትወርስበት ካልሆነ የአፍ እምነት በአፍ ማስመሰል ምን ይሰራልሃል? የክርስቶስን መሰቀል እየሰበክ ስለ ክርስቶስ መሞት፣ መነሳት፣ መጠመቅ፣ መወለድ እየሰበክ አንተ እውነትን ካልመሰከርክ እውነትን መመስከር የክርስቶስ እውነትን መመስከር ብቻ ሳይሆን አንተ እውነተኛ የመስቀሉ ተገዥ፣ የክርስቶስ ተገዥ፣ የወንጌሉ ተገዥ ከሆንክ በተግባር አሳየን፣ በተግባር አሳየን። በአፍማ ክርስቶስ ኢየሱስ፣ ኢየሱስ የሚሉ ብዙዎች ናቸው፤ በተግባር እንጂ እምነትህ ሊያድንህ የሚችለው ካሰርከው መስቀል ጋራ ስራህን፣ እምነትህን በክርስቶስ ዘንድ እኩል ዋጋ ሲኖራቸው ነው። እምነት ኑሮህ ዋጋ ስራ ከሌለህ ዋጋህ ቀላል ነው። ስራ ኑሮህ እምነት ከሌለህ ዋጋ ርካሽ ነው። ስለዚህ ሁላችንም ለማተባችን ለእምነታችን ተገዥ እንሁን። ሁላችንም ማተቡን አስራነዋል፣ የማተቡን ስራ አንሰራ። መስቀሉን አስራነዋል፣ የመስቀሉን ስራ አንሰራ። ተዋህዶ እምነትን ተቀብላል፣ የተዋህዶን ስራ አንሰራ። ሁላችንም ለመስቀላችን፣ ለማተባችን፣ ለእምነታችን እስኪ ተገዥ ነው። ካህኑ እንደ ካህን ለተሰጠው ስልጣን ኃላፊነት ይውሰድስ፣ ኃላፊነትህን ተወጣ። መምህሩ እንደ መምህር የተሰጠህን ኃላፊነት ተቀብለህ በተግባር አሳየ። ምዕመኑ እንደ ምዕመን ቤተ ክርስቲያን መሄድ፣ ማመላለስ፣ ማስቀደስ፣ ማስወደስ ሳይሆን በተግባር የተግባር ሰው ሆናችሁ አሳዩ። ሁላችንም የተግባር ሰው ከሆን እውነተኛ አማኝ ከሆን ዋጋችን በክርስቶስ ዘንድ ከፍ ያለ